ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ያው በተሙ ዙሪያ ያለውን ነገር ታውቁታላችሁ። ምክንያቱም በጣም የሚያስጠላ ነገር እየተፈጠረ ነው ያለው። ተሙም እንዳያችሁት በጣም ስሜታዊ ሆኖ ነበረ ያወራሁት ነገር አናዶትም ነበረ። በጣም ብዙ ነገሮች ተፈጥሯል። ያው ካሜራ ያላሳያችው ብዙ ከተሙ ጋር የተጨቃጨቅ ነውም ሆነ ብዙ ያደረግነው ነገሮች አሉ። የተናደደውን እሱን ለማረጋጋት በጣም ብዙ ነገሮችን እየሞከርኩኝ ነበረ። ግን ተሙ በጣም ስሜታዊ ይሆናል። እንግዲህ እግዚአብሔር ልቦና የስጠውና ያረጋጋው ነው የምለው። ያው ዛሬ ደግሞ ስመጣ አሳማኝ ነገር ለእናታ ያስፈልጋል ምክንያቱም ዝምብዬ ወሬው እንደዛ ተወርቶ ፍቅረኛ አላት ተብሎ የሚታው ነገር አይደለም። ምክንያቱም እኔም ለትክክለኛ ነገር መሆኑን ለማረጋገጥ ለእናንተም ደግሞ ትክክለኛ ነገር እንደሆነ ለማሳየት ዛሬ ደግሞ እነ ቤዛን ቀጥሬያቸዋለሁ ማለት ነው። ምክንያቱም እናንተ ማወቅ አለባችሁ እሷ ፍቅረኛ እንደያዘች፣ እሷ ሌላ ወንድ ጋር እንደሆነች እናተም በደንብ ማወቅ አለባችሁ ተሙ ብቻ ማወቅ የለበትም። ብያሰብኩኝ እና ዛሬ እንግዲህ ነገሮችን ግልጽ ለማድረግ ምክንያቱም እሷ ያደረገች ያለችው ነገር እሱ እንደዛ እየሆነ እንደዛ እያፈቀራት ከሌላ ሰው ጋር መሆኗ በጣም የሚከብድ ነገር ነው። ግን ደግሞ ዛሬ እሷ ጋር ሄጄ ሁለቱን ቀጥሬያቸዋለሁ። ካፌ ቁጭ ብዬ እጠበቁኝ ነው። አሁን እንግዲህ ሄጄ ያለውን ነገር እያደረገች ያለው ነገር ትክክል እንዳልሆነ ቀኛዋም ደግሞ እኔ ከብዶኛል ብቻ ሆነም ቀረ ያለውን ነገር ግን እዛ ሂጅ በደንብ ማስረዳት ባለብኝ ልክ አስረዳለሁ። እና ውድ ቤተሰቦቻችን እናተም እስኪ ፍረዱ። ምን ምንድነው የምታደርጉት? ማለት ምን ማድረግ ነው የሚቻለው? ምን ማድረግ ነው የሚቻለው? እንደዚህ ሆኖ መቀጠል እሱም ደግሞ የራሱን ህይወት መጀመር አለበት ብዬ አስባለሁ። ማለት አንድ ሰው ካልፈለገው ወይም ደግሞ እሷም የራሷን ህይወት መርጫ አለው? የምትል ሰው ከሆነች እሱም ደግሞ ያለውን ነገር አስረድቶ የሆነውን ነገር ሆኖ ጠንካራ ሆኖ መቀጠል አለበት ብዬ ነው የማስበው። እንደኔ እንደኔ ሀሳብ ጠንካራ መሆን አለበት ብዬ ነው የማስበው እና ውድ ቤተሰቦቻችን አሁን እነሱ ጋር ሄደን ያለውን ነገር አሳያችኋለሁ ማለት ነው። እስከዛው ግን አብሮነታችሁ አይለይንላለው። ምንም ምለው ነገር የለም። ለራሴ ግራ ገብቶኛል። የምሬን ነው ምላችሁ። መወሰን በቃ ያስጠላል። ብቻ የተፈጠረ ያለው ነገር ሁሉ ሁላችንም ዘንድ ያለው ነገር አያስጠላም። በጣም የሰለቸኝ፣ በጣም ሰልችቶኛል። እና እስኪ ማስተካከል ያለብኝን ነገር ከቻልኩኝ አስተካክለዋለሁ። መለየት ካለበት ይለያያል። መቀጠል ካለባቸው ደግሞ ከእሷ ጋር መቀጠል ካለባት ትቀጥላለች። አይ አልፈልገውም ተሞ የራሱን ህይወት ይጀምር የምትል ከሆነ ደግሞ እሱ የራሱን ህይወት እንዲጀምርና እንዲቀጥል የሆነ ነገር መናገር አለባት። ምክንያቱም እሷ ከሌላ ሰው ጋር እየሆነች እሱ በእሷ ፍቅር እንደዛ መሆኑ የሚደብር ነገር ነው። ስለዚህ መወሰን ያለባትን ወስና፣ እሱም መጠንከር ካለበት ጠንክሮ፣ በቃ ማድረግ ያለባቸውን ነገር ማድረግ አለባቸው ብዬ አስባለሁ። እሷም ተስፋ እየሰጠችው እሱም ትመጣለች እያለ ምናምን መንዛዛት አለባቸው ብዬ አላስብም። እና በቃ ብዙ አላብዛባችሁ፣ ወደ እነሱ ጋር ሄደን ደግሞ ያለውን ነገር አሳያችኋለሁ ማለት ነው። አብራችሁ ነው ውድ ቤተሰቦቻችን ካፌ ነበሩ፣ ግን ካፌው ሰላም ማይመች እዚህ ጋር እንደሆንኩ ይነግራቸዋለሁ፣ እና እየመጡ ነው ያሉት። እንግዲህ አምላኪ እኔ ለራሱ እኮ ግራ እየገባኝ ነው ማለት እየተፈጠረ ቆይ እኔ እኮ ምንድን ነው ጭራሽ እየተሳሳቁ

ፍቅረኛ ያለም እስኪ አልገባኝ እና እንትን ተሙን አሁን አንኛይ ላወራሽ የመጣው ስለሱ ነውና፣ አንተም ደሞ መስማት ባለብህ ልክ መስማት አለብህ ብዬ አስባለሁ ነገር ቀኛ እንዳለሽ ነው ጓደኛ እንዳለሽ እና ከእሱ ጋር ለመሆን በ አይደለም፣ ዝም ብላ ነው ልጁ ጓደኛዬ፣ ዝም ብዬ አይደለም። ባለፈው ስራ ምናምን እንደምትሰራ ከእሱ ጋር እኮ አይ መስማት አለመስማት ሳይሆን አንደኛ ነገር ታውቂያለሽ፣ ተሙ እንደማያፈቅርሽም ታውቂያለሽ። እሺ አሁን እኔና አንቺ ማለት ነው፣ እኔና አንቺ ቁጭ ብለን እናወራለን። ለምንድን ነው ቁጭ ብለን የምናወራው? እሱ መስማት ያለበት ነገር ነው እኮ ይሄ። ትክክለኛውን ነገር ነው እኔ ላወራሽ፣ ምጣፍ ወይም ደግሞ ልጨምረው ወይም ልቀንስ የምችለው ነገር አይደለም። አንቺ ጓደኛዬ አይደለሽ እንዴ? ለዚህ ነው እንደኔና እሱ አብራችሁ ነው ጓደኛዬ ነሽ። የእሱም ጓደኛ ነኝ፣ የተሙም ጓደኛ ነኝ። አንቺ ብቻ አይደለም ቀድሜ የማውቀው ሁለታችሁንም፣ ቢሆን እሱንም ደግሞ በደንብ አውቃለሁ። ደግሞ ማውራት የለብሽም ሲጀመር ማለት ነው እሱ ፍቅረኛዬ ነው። ለምንድን ነው ከእሱ ጋር ያለው ይሄ ነገር? ታውራ ችግር የለውም። እሱ ለምንድን ነው እንዲሰማ አድል ማስፈግ ነው ወይስ ደብቀሻል? ችግር የለውም። አውሪ ምት ምን ነው የሚፈጠር ነገር አለብሽ? ምስተጊው ነገር አለ አለ፣ የለም ለማ አይደለ። ስለዚህ ግልጽ ማወቅ ያለበትን ነገር ማወቅ አለበት። ታሙ የሚባል ልጅ አለ። በጣም ነው የሚያፈቃት እና ደግሞ እሱ ያፈቃት እሺ ነው። አንቺ ምንድነው እንደዚህ የሚያለባለ ብቻ ታሪ ለምንድነው? ተው በእናትህ፣ አንተ ደግሞ ምን ነው ቤዚ? ምን ይሆን? እሺ ነው። አንደኛ ነገር ግልጽ የሆነ ነገር ነው፣ መስማት ያለብህን ነገር ትሰማለህ። ምክንያቱም ቅረኛዋ ነኝ ብላ ካሰብክ ከተሙ ጋር በጣም ብዙ ነገር አሳልፋችሁታል አይደለ፣ ካሜራ ላይ ሜቢ፣ ጓደኛሞች ስራ ብቻ ነው ያገናኘን። እኔ ማንችም እናቀዋለን፣ ምን አይነት ሪሌሽንሺፕ እንዳሳለፍ ካሜራ ላይ አዲስ ነገር የለውም። ተሙ እየተጎዳ ነው። በጣም የሚያፈቅራት ልጅ ነው። እንዲያፈቅራት ደግሞ በጣም ብዙ ነገር። አንደኛ ነገር እኔ ማንችም እናቀዋለን፣ አይደለ። ስራ አይደለም ስራ አይደለም

እሷ ይሄን ነገር ደግሞ ከነሳች ደግሞ ነገር እነግርሻለሁ። እኮ እኔ እኮ ለዚህ እኮ ነው አሁን ማወቅ ያለበት ነገር አለ። ፍቅረኛሽ ነው አይደለም። ስለዚህ እኔ ለአንቺ ፍቅረኛ እንዳለው ለተሙ ስነግረው ምን አይነት ስሜት እንደተሰማው እኔ ብቻ ነኝ የማውቀው። በዚያ ላይ የሆነ ያሉን ነገር እቤት ሆኖ ምን ያክል የተጎዳ እንደሆነ ገብቶሻል። ስለ እኔ ፍቅረኛ ለምንድን ነው ለተሙ የምትነግረው? ጠይቅልኝ፣ በደንብ ጠይቅልኝ። ማለት መደበቅ የለባትም። አንቺ ሰው ፍቅረኛ አይደለም። ቆይ በይ፣ ፍቅረኛ መንገር ያለብሽ አይመስለኝም። ሄርካ፣ አንቺ ጓደኛዬ ነሽ። ከእሱ ጋር ያለውን ነገር ማጣራት ትችይ ነበር። በጣም ምንም ነገር ግን

ይሄ እኔ እኮ ደብቄ አይደለም እኮ ባለፈውም፣ ነገር ያለው ስራ የምሰራው ቪዲዮ እሰራለሁ ከእሱ ጋር ብዬ ነገር ያለው አይደል፣ ያለው ነገር አጫወቻለሁ። እሺ ፍቅረኛ አይደለም በስራ ጉዳይ ብቻ ነው። አሁን እኔ ከእሱ ጋር ብትሆኚ እኔ አሁን እዚህ ጋር እያልኩሽ ያለሁት እሱን ከመረጥሽ ምራጭ በቃ አይደለ እዚህ ጋር እሱ ምትመርጭ ከሆነ ፍቅረኛዬ ነው ብለሽ መታመኝ ከሆነ ታሙን ታዩ በቃ፣ አንቺ የራሱን ህይወት እንዲቀጥል ከፍቅር ምርጫ ነው። መብረጥ ካለብሽ ትመርጫለሽ። ምክንያቱም አንቺ ማን

ስበኛል ግን እዛ ጋም ሌላ ተጎዳ ያለ ሊስ ሊኖር ይችላል። ከባሽ አባት እኔ ማለት ነው ነግርክ ነገር አለ በቃ ማለት መስማት ባለብክ ልክ ተሳማለክ። ምክንያቱም ፍቅረኛክ ናት አይደለ? ስለዚህ ፍቅረኛ ከሆነች ደሞ ታሙ ጋር እየተጎዳ ነው በቃ እኔ እያልኩሻለሁ እኔ ጎዳው ነገር የለም እኮ እኔ ደግሞ ምንም አላደረኩም እኔ ሰው እንዲንጎዳል ነው ተስፋ እየሰጠሁት ነገር የለም ተስፋ ሰጥታኛለች እያለኝ ነው ገብቶሻል እሱ ብዙ ነገር ላይ ያወራ ይችላል አንቺ ለምን ነው የሌላ ሰው ህይወት እንዲበላሽ አልፈልግም የሚያፈቅራት ልጅ ኖር ይችላል ግን ስለዚህ ያን ልጅ ብናወራው ምናም አሪፍ ነው ቢሆንም አንተ ደግሞ ለምንድን ነው የምታገኘው ምን ልታርግ ነው? ስራ ብቻ ነኝ፣ ለስራ ብቻ ነኝ ሱን ያገኘሁት። በቃ እኮ ወይ ሊሆን ይችላል፣ ሊሆን ነው ነው። ከመስራታችሁ በፊት እኮ በጣም ብዙ ነገር አሳልፋችሁ ታውቃለህ። ስለዚህ ይሄን ያህል እኔና እሱ የሚያቀራርበን ነገር የለም። የሰፈር ልጆች ነን እንጂ በፍቅር ጉዳይ የሚያገናኘን ነገር የለም፣ አይደል? እኔ አሁን እሱ ፍቅረኛሽ ነው ኖርማል ነው ችግር የለውም። ፍቅረኛች ይሁን እኔ ፍቅረኛች አይደለም እያልኩኝ አይደለም፣ ወይም ደግሞ ተሙና ፍቅሬ እያልኩኝ አይደለም። እዚህ ጋር ገብቶሻል። አሁን እያልኩት ያለሁት ነገር በቃ ለተሙ ያለሽን ስሜት እኔ ግልጽ ሰውም እንዲያውቅ የምፈልገው ተሙም ይሄንን ቪዲዮ በደንብ ያየዋል። ሲጀመር ይሄ ቪዲዮ አይለቀቅም። ለምን ቪዲዮ እንዲሆን የፈለግኩት አባት አንተ ያልተረዳኸው ነገር አለ ቤቱ ቤተሰቦቻችን ናቸው የሚከታተሉን ናቸው። ስለዚህ ደግሞ እኛ ብዙ ነገሮችን የምንጣላውንም የምንታረቀውንም ሁሉንም ነገር ያዩታል። ገባ? አሁንም ደግሞ አሁንም ፍቅረኛ እንድትናገር የምፈልገው ነገር ቢኖር ከተሙ ጋር እማትፈልገው ከሆነ ተሙን አልፈልግህም፣ አንቺ አልፈልግም ወይ ወይ፣ ሰማህ። ሌላ ታጥቅኝ ውስጥ ለምንድን ነው የምትከቱኝ? እሺ፣ ለምን? ለስራ ፈልገው አለ፣ ስራ መስራት ፈልጋለሁ። ፍቅረኛ አይደለም በይ፣ አንቺ። ፍቅረኛ ተሙ ፍቅረኛ አይደለም፣ በቃ አስፈልጊውም እሱንም በይ። እኔ ታሙን አሁን እዚህ ጋር እንድታወሪ ፈልጋለሁ። ምክንያቱም ታሙን አላፈቅረህም፣ ታሙን አላፈቅረህም። እኔ ማፈቅረው እሱ ነው። ከዚህ በኋላ ከኔ ህይወት ውጣልኝ፣ አንተ አባ። አንተ ግን ትጠላለህ እኮ ግን። ስራ አይደለም ስራ አይደለም፣ ስራሽን ማቆም ትችያለሽ። ግን እዚህ ጋር እና አንቺ ስራሽን ማቆም የምትይኝ ቆይ። አንቺ ምን ይሁን እሺ? ነው ይሄ አባ። የካ ማርያምን እኔ እና አንቺ እንጠላለን ይሄ

ይሄው እኔ እኮ ብዙ ጊዜ ያስረዳው ነገር በቃ ስራ መስራት እፈልጋለሁ። እኔ ስራ መስራት ነው የምፈልገው። እሱ ጋር ያለ ነገር ማገናኘን ነገር አይደለም። እሱ ደግሞ ነገር ከእሱ ጋር እኔ አትሁኝ እያልኩሽ አይደለም፣ ግን ደግሞ በቃ አምጥተሽ አስደብድበሽዋል፣ አይደለ? ሰሙን አስደብድበሽዋል።

ሰላም ይሰማሻል ትክክለኛ ነገር ይሰማሻል ሰላም ያደርግሽ እንዳይሆን ብቻ ውሸታማ ነሽ

ቢገባሽ ምን አንቺን ህይወት ላስተካክል እንደመጣሁት ገብቶሻል። አይደለም ስለኔ ህይወት ደግሞ ማንሳት መስፈን ጋር እንደላ ያዳራሽ ላስተካክል ምናምን አትበይ፣ ገብቶሻል። እኔ በኋላ ላይ አልፈልግም